አሰላሙ አሌይኩም ወረህመቱላህ ወበረካቱ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? እኛ አልሐምዱላ ደህና ነን። እንግዲህ ትንሽ ጠፋ ብለን ነበር፣ ያው ስራ ትንሽ ደረብረብ ስላለ ለዛ ነው ቪዲዮ ያልሰራሁት። ዛሬ እንግዲህ በጣም ጽድት ባለ በሜትር ከሀምሳ ጎን ወደ ላይ ወደላይ ደግሞ ቁመት ሁለት ከአስር የሆነ ኪችን ነው ይዤላቸው የመጣሁት እንደምታዩት በጣም ጽድት ያለ ነው። እና ይሄ ኪችን ደግሞ እስከዛሬው ለየት የሚያደርገው ሙሉ በሙሉ መፈታት ይችላል፣ ማለት ነው። በእነዚህ ማቴሪያሎች ነው ማለት ነው የተታሰረው። ቦርድ ቢቴ እዛው ላይ የተጠቀምነው ነገር የለም። ምክንያቱም ብዙ ጊዜ ለማንቀሳቀስ ለመጫንም እየተቸገርን ነው ስላላችሁ በዚህ ማቴሪያል ተጠቅመናል። ሙሉ በሙሉ ደግሞ ከላይ ይነሳል፣ እንደገና ሙሉ እቃውን ብትን ብሎ መጫን ይችላል ማለት ነው። ያን ታሳቢ አድርገን ነው። በጣም ጽድት ያለ ነው። እየከፈትኩ አሳያችኋለሁ። የተሰራበትን ማቴሪያል ታዩቷላችሁ ማለት ነው። እዚህ ጋር አንድ መሳቢያ ተጠቅመናል። እዚህ ጋር እንደምታዩት ያው የተገናኙበት ጆይንቶቹ ይሄን ይመስላሉ። ከታች ላይ ይሄን ይመስላል ማለት ነው። እና እዚህ ጋር ደግሞ ሁለት በር አለው ይሄን ይመስላል። እዚህ ጋር አንድ ረጅም ፓርቲሽን አለው ማለት ነው። እዚህ ጋርም በተመሳሳይ አንድ መሳቢያ አለው። እዚህ ጋር ያው ይታያ እንደምታዩት እዚህ ጋር እነዚህ አሁን ተፈተው መልሰው ቤት ላይ መገጠም ይችላሉ ማለት ነው። እዚህ የተጠቀምናቸው ማቴሪያሎች ይሄን ይመስላሉ ማለት ነው። በጣም ኳሊቲ ናቸው እና የላይኛው አው እዚህ ጋር ደግሞ ከላይ ስለሆነ በደንብ ይታያል ከውስጥ ላይ ማለት ነው። እዚህ ጋር ከላይ ያለውን እዚህ ጋር ደግሞ መደርደሪያ የምንጠቀመው ኖርማል ብረቶቹ ነው ማለት ነው። እዚህ ጋር ደግሞ ያው ይሄም ተመሳሳይ ነው ባለ ሁለት ነው። እዚህ ጋር መደርደሪያዎቹ ያው እንደምታዩት በጣም ጽድት ያለ ነው። ይሄን ይመስላል። ባለ አንድ በር ይሄኛውም ኖርማል በቃ ማቴሪያሎቹ ያስታውቃሉ ማለት ነው። ይሄን ይመስላል። አሁን ይሄ ሙሉ በሙሉ እንደሚፈታ ነው ኪቺኑ የነገርኳችሁ ማለት፣ ሙሉ በሙሉ ተፈቶ መጫን ይችላል። ሙሉ ይበተናል ማለት ነው። ይሄ ቋሚው ለብቻው እንዳለ፣ እዚህ ጋር እነዚህ በሙሉ መነሳት ይችላሉ ማለት ነው። አሁን ይሄን እንምላችሁ። ከእስከዛሬው ለየት ያለው ይሄ ነው። እንደገና ደግሞ ሙሉ በሙሉ እቃውን ደግሞ ሳይፈታም ቅርብ ቦታ ምናምን ለሆናችሁ ደግሞ ይሄንን ብቻ ከላይ እንደዚህ ማንሳት ትችላላችሁ ማለት ነው። ከታችኛው ጋር በዚህ መልኩ ይለያያል ማለት ነው እና አድራሻ ለምትጠይቁኝ ወሎ ከሚሴ ነው የምንገኘው። እንግዲህ በማንኛውም ቦታ አደርሳለሁኝ በታማኝነት እናደርሳለን የትኛውም ቦታ እዘዙን። ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልኝ። ቴሌግራም፣ በተለያዩ ሶሻል ሚዲያዎች ታገኙኛላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።